ሰበር ዜና የመከላከያ ዋና ደህንነት መያዙ ተሰማ። የአፋባአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘር ያቆብ አንደኛ ኮር ቃኝ ቡድን የአገዛዙ ዙፋን አስጠባቂ ሰራዊት ላይ በደፈጣ ድል ተቀዳጀ። በሌላ በኩልም ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ከአረርቲ ወደ ሀብሩ ሊጎ በማዕበል የተንቀሳቀሰውን የአብይ አህመድ ዙፋን ጠባቂ ሰራዊት ሀብሩ ሊጎ ና ዊላ ጉቦ ላይ ሙትና ቁስለኛ በማድረግ ድል ተጎናጸፈ። መረጃውንም ከግንባር አጠናክረነዋል፣ ተሰሙታላችሁ አፋ ብኣስ ሰሜን አማራ ቀጠና ብላይ ዝዘለቅ እዝ መይሳው ካሳ ሁለተኛ ኮር ከደጃዝማች አራተኛ ኮር ጋር በመጣመር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ክሰራ ማድረስም ተችሏል። ይህንንም መረጃውን በስፋት ይዘነዋል ታደምጡታላችሁ። ሰላም ጤና ስጥለን፣ የትውልዳችሁና የተከበራችሁ የቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትሆኑ በትትና እየጠየቅን በቀጥታ ወደ መረጃዎቹ እናልፋለን። ዘመቻ አርበኛ ደማሌ አባናዳው ባለሽርጦ ክፍለ ጦር በሰሜን ወሎ ዞን ሐብሩ ወረዳ ከአረርቲ ወደ ሐብሩ ሊጎ በማዕበል የተንቀሳቀሰውን የአብይ አህመድ ዙፋን ጠባቂ ሰራዊት ሐብሩ ሊጎና ዊላ ጎባ ላይ ሞትና ቁስለኛ በማድረግ ድል ተጎናጸፈ። አፋብአ ምስራቅ አማራ ቀጠና ሚሊሊክዝ ምስራቅ አማራ ኮራንድ ባለ ሽርጡ ክፍለ ጦር በሰሜን ወሎ ዞን ሐብሩ ወረዳ ከሃሮ ከተማ ተነስቶ በሃረርቲ ከተማ አቆራርጦ ወደ ጊራና እና ወደ ገንፎ ጫፌ ወታደራዊ ስትራቴጂክ ቦታዎች ሊቆጣጠር የመጣውን የአብይ አህመድ ዙፋን ጠባቂ ሰራዊትና ሆዳደር ሚሊሻዎችን ሽርጥ ለባሽ ኮማንዶች ሐብሩ ሊጎና ዊላ ጎባ ሰንሰለታማ ተራራ ላይ ሙትና ቁስለኛ በማድረግ ገሚሱን የስርዓት ወታደር በሚተኩስበት ድሽቃና ሞርተር በመደናበር የሚሄድበትን አቅጣጫ ሳያውቅ መበታተንም ተችሏል። በትናንትና ሁለት መስከረም 29 2018 ዓ ምህረት ከጠዋቱ አንድ ሰዓት ጀምሮ እስከ 12 ሰዓት ከ20 በቆየና አሁን እንደቀጠለ ባለው አውደውጊያ ሽር ጥረባሹ ለባሹ ኮማንዶዎች ስርዓቱ በዘመቻ አርበኛ ደማሪ አባናደው ያጣችሁን ወታደራዊ ጠቀሜታ ያላቸውን ቀጠናዎች በድጋሚ ለመቆጣጠር በማሰብ ያሰማራውን የገዳይ መንጋና ስብስብ ገሚሱን በመደምሰስና በማቁሰል ታላቅ ድል ተ ተጎናጽፈዋል። ከንጋቱ አንድ ሰዓት ጀምሮ እስከ ቀኑ 12 ሰዓት ከ20 በቆየው አሁንም እንደቀጠለ ባለው አውደ ውጊያ በዙፋን ጠባቂው ሰራዊት ላይ በተወሰደው የማያዳግም እርምጃ የፋሽሽቱ አገዛዝ በበርካታ አምቡላንሶች እና በአራት ኦራል ቁጥሮ ያልታወቀ የስርዓቱን መከላከያ ወደ አረርቲ ከተማና ወደ ሀሮ ሲያጓጉዝ ውለዋል። በዚህ አውደ ውጊያ የተገኙ ድሎችና ስርዓቱ የደረሰበት ሰብአዊና ቁሳዊ ኪሳራ የጊራና እና የገንፎ ጨፌ ሰንሰለታማ ተራራዎችን እይዛለው በሚል ቀቢስ ተስፋ አሰብስፎ የመጣው የስርዓቱ ጸረ ፈንጂ ሰራዊት በከፍተኛ ደረጃ ተደምስሰዋል። ከ86 በላይ የስርዓቱ ወታደር እንደ ቅጠል ሲረግፍ ከ45 በላይ የሚገመተውን ቁስለኛ ማድረግ ግም ተችሏል። የአውደውጊያውን አካባቢ የማያውቀው የስርዓት ወታደር ከወደ ፋኖ በሚተኮስበት የድሽቃና የሞርተር የሞርተር ተኩስ ተደናግጦ መበታተን ተችሏል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል አፋብአ ምስራቅ አማራ ቀጠና ሚኒሊክስ ምስራቅ አማራ ኮራንድ የባለሽርጡ ክፍለጦር ቃል አቀባይ ፋኖ መሐመድ ሞገስ ተናግሯል። አድማጮቻችን መረጃችን አሁንም የቀጠለ ሲሆን፣ በሌላ በኩልም የአፋ በአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርያቆብ አንደኛ ከወርቃኝ ቡድን የአገዛዙ ዙፋን አስጠባቂ ሰራዊት ላይ በደፈጣ ድል ተቀዳጀ። የአፋ በአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርያቆብ አንደኛ ከወርቃኝ ቡድን በመርሃ ቤቴ ወረዳ በትላንትና ሁለትም ከሰዓት ዘጠኝ ሰዓት ተኩል ላይ በአገዛዙ ላይ በደፈጣ ታሪክም ተሰራ። በመርሃ ቤቴ ወረዳ ገረን ቀርጫ በተባለ ቦታ ላይ እንደለመደው ተዝረክርኮ በመኪና እየሄደ ሳለ በአጼ ዘርዓ ያቆብ ከወርቃኝ ቡድን ሙትና ቁስለኛ ሆኗል። ልዩ ስሙ ቀርጫ በተባለ ቦታ ላይ የአገዛዙ ዙፋን አስጠባቂ መቶ አንደኛ አየር ወለድ ኮማንድ ሚሊሻ እንዲሁም ፖሊስ በቅንጅት እንደለመደው በመኪናና በእግረኛ እየተከታተለ ፋኖ አለበት ተብሎ ወደ ተጠቆመው ቦታ ሲመጣ ያልጠበቀው በመኪና ላይ እያለ በቦምብና በጨበጣ ውጊያ ሙትና ቁስለኛ ማድረግ ተችሏል። መረጃውን ያደረሰን አርበኛ ማራ አዘዘ የአፋብአ ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ የህዝብ ግንኙነት ኃላፊ ነው። ይባንዲ ይህ እንዲህ እንዳለ በሌላ ምርጫችን ነው የአፋ በአ ሰሜን አማራ ገጠና ብላይ ዘለቀዝ መይሳው ካሳ ሁለተኛ ኮር ከደጃዝማች አራተኛ ኮር ጋር በመጣመር በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። በምዕራብ ጎንደር መተማ ወረዳ ሽመለጋራ በመሸገው ጠመሪ ያገዛዙ ሰራዊት ላይ ሁለት ኮሮች መይሳው ካሳ ሁለተኛ ኮር አጠናዋሴ ክፍለ ጦር ባባዬና ተካ ብርጌድ ከደጃዝማች አራተኛ ኮር አርበኞች ክፍለ ጦር ቁሳቁስና ብላይ ዘለቀ ብርጌድ በመሆን በተሰራው ጥምር አውደ ውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ቁጥር ያለው ሙትና ቁስለኛ ከመሆኑ ባሻገር አንድ መቶ አለቃ አመራርም እስከ ወዲያኛው ተሸኝቷል። የፋኖን ክንድ መቋቋም ሲያቅተው ሽመለጋራ ትምህርት ቤት ላይ ከባድ መሳሪያ በመጣል አንድ ሴት ተማሪ ለህልፈተ ሞት ስትዳረግ፣ ምሽቱን በሙሉ በሁሉም አቅጣጫ የከባድ መሳሪያ በመወርወር በማህበረሰቡ ላይ ከባድ የሽብር ተግባር ሊፈጸም ችሏል። በሌላ ምርጃችንም በማዕከላዊ ጎንደር አለፋ ወረዳ ጉዋንቻ ጎድጓዴ ቀበሌ ከእምነት ተቋም በመግባት በንጹሀን ጸበልተኞች ላይ የአገዛዙ ጥምር ኃይል ዘግናኝ ጭፍጨፋ ፈጸመ። የአገዛዙ ጥምር ኃይል መነሻው ሰሜን አቸፈር ሊበን ወረዳ በማድረግ ማዕከላዊ ጎንደር አለፋ ወረዳ ጓንቻ ጎድጓዴ ቀበሌ ባለ ታላቅ ገዳም በመግባት ከ12 ያላነሰ ንጹሀን ጸበልተኞችን ህፃናት፣ ሴቶችንና አዛውንቶችን ጨምሮ ጭፍጭፍ ከማድረጉ ባሻገር ገብሬ ከምትባል ትንሽ የቀበሌ ከተማ ላይ 24 ሞርተር አንድ ባጃጅ አቃጥሏል። እንዲሁም የንጹ ውሃ ሙሉ ቤት በመግባት የቤት እቃዎች የሚዘርፈውን ዘርፎ ቀሪውንም አቃጥሏል። የከተማዋን ሙሉ የመብራት መስመር በመቆራረጥ ከጥቅም ውጪ ሆኗል። ይህን አይነት የንጹሐን ጭፍጨፋና ዘረፋ እንዲሁም የሃይማኖት ቦታ ላይ ያነጻጸረ ጥቃት ለመታደግ እና ለመፋለም ከመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ሁለተኛ ንብሮ ብርጌድ ሻለቃ ሁለት በአርበኛ መኳንንትና በአርበኛ ጌጡ መሪነት በፍጥነት ወደ ቀጠናው በመግባት ከቴዎድሮስ እስ ሶስተኛ ክፍለ ጦር ቢትወደድ እያሌው ብርጌድ ሁለት ሌሎች አለቃዎች እንዲሁም ከጋዝጊ ቀጠና የግል ባለመሳሪያ ጋር በመጣመር በወሰዱት የአጸፋ ምት ያገዛዙን ዘራፊ ጸረ አማራ ኃይል ከአካባቢው ማስወጣት ሲቻል ከ16 በላይ ከአንድ ቦታ የታገቱ ንጹሐን የከተማዋ ነዋሪዎችን ማስለቀቅ ተችሏል። በአገዛዙ በኩልም ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ ሲቻል ሙሉ ሌሊቱን ይዜና እስከተጠናከረበት እስከ ቀኑ ስምንት ሰዓት ድረስ በፋኖና በአገዛዙ ሰራዊት መካከል ውጊያው አሁንም እንደቀጠለ ይገኛል። መረጃውን ያደረሰ አፎ በአስ ሰሜን አማራ ቀጠና በላይ ዘለቀ ስመይሳው ካሳ ሁለተኛ ኮር የህዝብ ግንኙነት ፋኖ መምህር አስተውላም ሳሉ ነው። ይህ በእንዲህ እንዳለ በሌላ መረጃችንም የመከላከያ ዋና ደህንነት ተያዘ። ሀምሳ አለቃ ገብረ አበዝ ሮምሃ የምስራቅ እዝ እስታፍ አባል የጀነራል መሐመድ ተሰማ የእጀባ ሹፌር ስም በባህር ዳር ብርጌድ በላይ ዘለቀ ሻለቃ በቁጥጥር ስር የዋለ ሲሆን ይህ ሰው ከዚህ በፊት የሰራቸው ስራዎች አንደኛ ጥቅምት አስራ አንድ 2017 ዓ ም ከአርብ ገበያ ፋኖ ወዳለበት ዘንዘልማ መከላከያን የሰባ አራተኛ ክፍለ ጦርን በመምራት ይዞ የመጣ ሁለተኛ፣ አዴት አግታ ቀበሌ ላይ የሻለቃ ንሙት ተያዛቸው ብርጌድን መረጃ ሰብስበው የሄደ መሆኑን ከራሱ አንደበት ከራሷ አንደበት ማረጋገጥ የተቻለ ሲሆን፣ ከዚህ በኋላ ማንኛውም ወዘ ለውጥ አዲስ ሰው ከከተማው ሆነ ከከተማ ውጭ የሚንቀሳቀሱ ግለሰቦችን በጥንቃቄ በመመልከት መመርመር አለባችሁ። ከተቋሙ ተልኮ ተሰጥቷቸው ፋኖ በሚንቀሳቀስባቸው ቦታዎች ላይ ለመረጃነት አዳዲስ ሻይ እና ቡና ቤቶች፣ ቁርስ ቤት በመክፈት የተለያዩ ጌጣጌጦችና ልብስ ነጋዴ እንዲሁም በልመና ስራ የተሰማሩ በመምሰል ለስለላ ስምሬት የተላኩ እንዳሉ ጥቁሞችም ተሰጥተውናል። ጥንቃቄ ለሁሉም ፋኖዎች መረጃውን መደረሰን ፋኖ ሀብታሙ የሱፍ የአፋ አምራባ መረቅ ጳውሎስ አንደኛ ክፍለ ጦር ህዝብ ግንኙነት ይበልድ እንዳለ በሌላ በኩልም በአርበኛው መከታው ማሞ የአገዛዙ ጥምር ጦር ከፊል በምርኮኛ ቀሪው በገፋ እጅ እየሰጠ ይገኛል። በአርበኛው መከታው ማሞ የሚመራው የመረፋኖ ህዝባዊ ድርጅት አፋሀድ ሸዋ ጠቅላይ ግዛት እዝ በሸዋ መርሃ ቤቴ ቀጠና በአገዛዙ ወንበር አስጠባቂ ኃይል ላይ የተቀናጀ እርምጃ እየወሰደ ሲሆን የጀግናው ሰራዊታችን ከእንደ መቋቋም ያቃተው በአማራ ህዝብ ጥላቻው ያበደው ዘራፊው ቡድን ከፊል በምርኮ ቀሪው በገፋ ለፋኖ እጅ እየሰጠ ይገኛል። ሰሞኑን በቀጠናው እየተካሄደ ባለው የተጠናከረ ዘመቻ የአመረፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮንኮር አካል በሆነው ጀግናው አጼ ዳዊ ክፍለ ጦር በሚዳና ሬማ ከተማ ዙሪያ በከተማው የመቶ አንደኛ አየር ወለድ ክፍለ ጦር ላይ በወሰደው የተቀናጀ ጥቃት በርካታ የሰራዊቱ አባላት ሞትና ቁስለኛ ሲሆኑ ከፊሎቹ የጥምር ጦር አባላት በጀግናው ሰራዊታችን ሊማረኩ ችለዋል። የአመረፋኖ ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮንኮር የህዝብ ግንኙነት ክፍል ኃላፊ አርበኛ በበዓላዩን ጨምሮ ሌሎች የኮሮና የክፍለ ጦር አመራሮች እጃቸውን ለሚሰጡ ያገዛዙ የጥምር ጦር ሰራዊት አባላት አቀባበል እያደረጉላቸው መሆኑን ለአጼ አምደጽዮንኮር ሚዲያና ኮሚኒኬሽን ክፍል ከስፍራው የደረሰን መረጃ ያረጋግጣል። የአጼ አምደጽዮንኮር የህዝብ ግንኙነት ክፍል ኃላፊው ባደረሰን መረጃ መሰረት በሙሉ ጤንነታቸው ከነሙሉ ትጥቃቸው የተማረኩ የሚሊሻ አባላት ስም ዝርዝር፣ አንደኛ ምርጥ ሀምሳ አበባው የአየህ ራድ ክላሽ ይዞ የተማረከ ባንዳ ሁለተኛ ምርጥ አምሳ ብዬ ክላሽ ይዞ የተማረከ ባንዳ ሶስተኛ ምርጥ አምሳ አንድሬስ ደምስ ሰሜን ክላሽ ይዞ ሰሜን ክላሽ ይዞ የተማረከ ባንዳ ሲሆኑ በምርሃ ቤት የቀጠና ያገዛዙ አፈቀላጤዎች ካቢኔ ስብስብ በሰሩ ተከታታይ የሀሰት ፕሮፓጋንዳ ተታለው በአገዛዙ ቤት ሲኖሩ የነበሩ ቁጥራቸው ከአስር በላይ የሚሊሻ አባላት ለአጼ አምደጽዮን ኮር አጼ ዳዊ ክፍለጦር እጃቸውን መስጠታቸውን ኮሩ አስታውቋል። የሁሉንም የሚሊሻ አባላት የ ምስል ማስረጃ ይዘን የምንመለስ መሆኑን ከወዲሁ እየገለጽን አሁንም ከአገዛዙ ጋር የወገናችሁ የዘመናችን ባንዳ የብአዴኑ ይሁዳ የተሰጣችሁን ወርቃማ እድል ተጠቅማችሁ በአስቸኳይ ሕዝባችሁን ይቅርታ ጠይቃችሁ ለአማራ ሕዝብ ሕልውና ሲል አንድያ ነፍሱን እየሰጠ ላለው ጀግናው ሰራዊታችን በሰላም እጅ መስጠታችሁ እንዲቀጥል በድጋሚ የአፄ አምደ ጽዮን ኮር መልእክቱን አስተላልፈዋል። ይህ በእንዲህ እንዳለ በሌላ በኩልም በሌላ መረጃችን ደግሞ ሆንዳሽ ጅጋ ጠላት ለመግባት ቢሞክርም ተረግጦ ተመልሷል። ይሁ ማክሰኞ ማታ መረጃ ጥሎ ላለመሄድ ሲል ተቋሙን አቃጠለ። ይበንዲ እንዳለ በሌላ በኩልም አፈ ሰሜን አመራ ቀጠና በላይ ዘለቀዝ መይሳው ካሳ ሁለተኛ ኮር በማዕከላዊ ጎንደር አለፋ ወረዳ ፋኖ በሚያስተዳደራቸው ቀበሌዎች የመይሳው ካሳ ሁለተኛ ኮር ከአድዋ ክፍለ ጦር ስራ አስፈጻሚዎች ጋር በመሆን በሶስት ቀጠና አለመምህራን ስልጠና ተሰጠ። በስልጠናው መምህራን፣ ሱፐርቫይዘር፣ ወመህ የሀገር ሽማግሌዎችና የቀበሌ አስተዳደር መዋቅር በሙሉ የታደሙ ሲሆኑ በውይይቱ ፋኖ በሚያስ ያስተዳደርባቸው ሁሉም ቀበሌዎች የጸጥታ ችግር ከእንዳሁን ቀደሙ እንደሌለ ማለትም ስርቆት፣ የሰው ግድያና መሰል ተግዳሮቶች በማህበረሰቡ ዘንድ የተቀረፈና የተወገዙ መሆናቸው በእንቅስቃሴም ሆነ በኑሯቸው ምንም ችግር እንደማይፈጠር የተገለጸ ሲሆን ይህን ስንል ግን በአገዛዙ በኩል የሚመጣን የምድርም ሆነ የአየር ላይ ጥቃት እንከላከልን ማለታችን እንዳልሆነ ግልጽ ተደርጓል። ይህንን አይነት ችግር የተማሪ ወላጆችም በግልጽ እንዲያውቁት የእያንዳንዱ የቀበሌ መዋቅር የውይይት መድረክ እንዲፈጥርና የጋራ መሆን እንዳለበት ተገልጸዋል። ሌላኛው ጉዳይ ፋኖ መውሰድ ያለበትንና የሌለበትን ኃላፊነት በግልጽ በዝርዝር አሳውቋል። ከብዙ ትንሽ በውይይቱ የተነሱ ችግሮች፣ አብዛኞቹ ትምህርት ቤቶች በርና መስኮታቸው፣ ወንበር፣ መጽሐፍትና መሰል ቁሳቁሶች በአገዛዙ ሰራዊት የወደሙ መሆናቸው እንዲሁም የመምህራን ደሞዝ እየተከፈላቸው ባለመሆኑና መሰል ችግሮች ትምህርት ቤት በየጊዜው በአግባቡ እንዳይጀመር ተግዳሮት እንደሚሆን ተገልጸዋል። ሁሉናችን በተባበረ ክንዳ